አልሰማም ብለህ እርግጠኛ እስካልሆንክ ድረስ አንተ ነህ። አልሰማም ብለህ እርግጠኛ እስካልሆንክ ድረስ ይሄን ማለት አትችልም። አርዬ አንተ አንተ ልታመቻምሽ ስለፈለግህ እንጂ ወይንም ባላንስ ልታረግ ፈለገህ ነው እንጂ ያንተ ጉዳይ ነው። ጭራሽ እንዴ ጉዳይ በፍጹም የሚገናኝ ጉዳይ አይደለም። በፍጹም የሚገናኝ ጉዳይ አይደለም። ስለዚህ አንተ ጥሪን አቅርበህ ሊሆን ይችላል። እውነት ለመናገር አንተ ያቀረከው ጥሪ እኔ እንኳን አላየሁት፣ እውነት ለመናገር አንተ ማ ሚሽን አልተደረከም። አንተን አልጠራው ገና ልጠራህ አይደል እንዴ አቆ ገና አሁን ነው የሰማሁት ቃሌ፣ የአንተን ጥሪ የአንተን ዲቤት ጥሪ ገና አሁን ነው አንተ እንዳቀረብክ የሰማሁት ገና አሁን ነው ማርያምን። እንደውም እዚሁ ልጥራህ እንደውም ልጥራህ እዚሁ ኤርሚያስ፣ ወይ የኤርሚያስንና የዲያቆን ዘማርያም ለኤርሚያስ ያቀረበውን ጥሪ ግን በቃ እዚህ ቲክቶክ ላይ ያለው ህዝብ እንዳለ ሰምቷል፣ ያውቃል። በጣም በጉጉት ነው የጠበቀው ምክንያቱም የሆነ ትምህርት እንማርበታለን ብሎ ስለአሰበ ማለት ያው ኤርሚ አፈራረሰው እንጂ አልፈልግም ብሎ ቁጭ አድርገ ነው ከምናወራ ኤርሚ ለራሱ እሱም እሱ ራሱ ያው ስለመጣ ማለት ነው። ግን ብዬ ግን በቃ እዚሁ ው የውይይት ጥሪ ለዘማሪያም አቅርቤ ስለ እንትን ቤቱ ኢቨን ብሎክ ስለተደረግኩ መልሼ ላወራው አልቻልኩም። ሚኪ አድርሰልኝ እንትን ላይ አሰምፕሽን ኦፍ ሜሪ ላይ አቅርቤለታል። አንተ ላይ ደግሞ ሌላ አንድ የውይይት ጥሪ እጠራሃለሁ። ሌላ እሱ ሌላ ጊዜ ይሆንልኝ ኤድቤት ጥሪ እኔም አቀርብልሃለሁ እ እሱን ኤድቤት ጥሪ እንደምትቀበል እኔም ተስፋ አደርጋለሁ። ኤድሚን እናስተናግደው። እሺ፣ ሰላም። ኤድሚን ኤድሚን፣ ሰላም ነው? እንዴት ናችሁ ወንድሞች? ሰላም እግዚአብሔር ይመስገን ደህና ነኝ። ላይቭ ላይ ልዘጋ ስል ሚኪ ይፈልጋል ብለው እና እኔ ጋር ወደ 800 ሰው ነበር ና በሉት እዚህ ብዬ ብል አይ ቲንክ መጣውን ቢጠሩ አይ ቲንክ ኮሜንታቸውን አላነበብኩ መሰለኝ። እኔ ወደ መጨረሻ አካባቢ ስለሆነ ይፈልጋል ብለው ሲሉ ይመጣውኝ። ሚኪ ሻይ እንዴት ነህ? ቤተሰቡ ሁሉ ሰላም ነው? ባለቤት ልጅዎች ለደሃና ደሚክ ክብር ይመስገን አለው ሰላም እንደቆየክ ገብቶኛል። ለዛም ነው ኤርሚያስን ጥሩት ምክንያቱም እኔ ጋር ጉዳዩን እስኪ ብሪፍ ቢያደረግልኝ ደስ ይለኛል ብዬ ስላሰብኩኝ ነው። ምንድን ነው ኤርሚ? ያው ከቀሲስ ጋር የነበረውን ነገር ከቃሊም ጋር አውርተናል። ያው ቀሲስ ዲበኩሉ ጋር ዲቤት አለን ምናምን የሚል ቪዲዮ አንተም ቪዲዮ ሰርተህ አይቻለሁ። እሳቸው ግን ሚኪሻዬ አንዳች ሰው አላስፈላጊ ነገር የሚናገረኝ አታስገባ፣ እቺን እህት አውርዳት፣ ካልሆነ ነው ይወጣል ህዝቡን እዤ ማንም አይናገርም። እኔ አቃቸዋለሁ ስለማቃቸው ሚኪ ስለጠራህ የመጣትኝ ላይ ብላ ሲሉኝ እና ካልሆነ ከአንተ ጋር ነበር የተቀመጠው። ችግር የለውም። ችግር የለውም። ችግር የለው። ያው የእኔም መልእክት አንተ ስለምታስተላልፍ ችግር የለብኝም፣ እወርዳለሁ። እሺ፣ ቴንኪው ሚኪሻዬ። እሺ አክብረ ስለምጠራኝ ጌታ እግዚአብሔር ይባርከን። ለአንተ ትልቅ ክብር አለኝ ለሌሎችም ክብር አለኝ። ግን ስጠራኝ እመጣለሁ። እኔም ስጠራ እንደዚሁ ስለምትመጣ ቴንኪው ሚኪሻዬ። ደክሞኛል። ሲ ቶሎ ቶሎ ው ምንድነው የጠራውበት ኤርሚ ቤት መጣ ብዬ ስለመጣ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብረክ እጅጉን በጣም ደስ ብሎኛል። ምንድን ምንድነው ከቀሲስ ዲበኩሉ ጋር የውይይት ጥሪ አቀረበው አቅርበህላቸው ነበር። አይ ቲንክ እሳቸውም ደግሞ አንተ ባቀረብከው የውይይት ጥሪ መሰረት ይመስለኛል አስቀድመን ማጥራት የሚገባን ነገር አለ፣ በተለይ ከአበበ ጉልላት ጋር በተያያዘ እሱ ነገር ላይ ሳላናጠራ በፍጹም ወደ ሌላ ርዕሰ ጉዳይ አንሄድም የሚል ነገር አቀረቡልህ። አስቀድሞ ደግሞ ይሄ ጉዳይ ከመነሳቱ በፊት ወንድማችን ዲያቆን ዘማርያም ላንተ በነገረ መስቀሉ ጉዳይ ላይ አንተ ማስቀደመ ሌሎች ኦርቶዶክሳውያን እንዲመጡ ብለህ ባልከው መሰረት ዲያቆን ዘማርያም ምንም እንኳን በነገረ መስቀሉ ጉዳይ ላይ አሁን የመወያያ ጊዜ ባይሆንም፣ ዋናው ጉዳይ የጌታ ኢየሱስ ክርስቶስ ጉዳይ ቢሆንም ግን ደግሞ በነገሩ መስቀሉ ጉዳይ ላይ ላነሳቸው ጉዳዮች መልስ መስጠትና መወያየት አስፈላጊ ሆኖ ስለተገኘ ከሱ ጋር ለመወያየት ዝግጁ ነን የሚል ነገር አቅርቦልህ ነበረ ግን ጥሪውን አልተቀበልክም እና እንደው ወረፋ ይጠብቅ ምናምን የሚሉ አንዳንድ ደግሞ አላስፈላጊ ነገሮችን ከአንዳንድ ሰዎችም እየሰማን ነውና ለምን አስፈለገ መወያየት የእግዚአብሔርን ቃል ገልጦ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያዘችው ትምህርቷ ስህተት ነው እኛ የያዝነው ትክክል ነው ብሎ ለማሳየት ከሆነ ውይይቱን መቀበል ለምን አላስፈለገም? ለምን አልፈለክም ነው ዋናው ፖይንት። በቃ ከቀሲስ ዲበኩሉ ጋር ያለው ጉዳይ እሳቸው በዛኛው እንወያያለን፣ ይህንን ጉዳይ ካልፈታም በስተቀር ወደዚህ አንመጣም አሉ። አንተ ደግሞ አይ በታቦት ጉዳይ ላይ እንነጋገር አልካቸው። ሶ እዚች ጋር ተላለፋችሁ ማለት ነው። ኦልሬዲ ምዕራፉ ተዘግቷል ማለት ነው። ዲያቆን ዘማርያም ያቀረበውን ጥሪ ለምን አክሴፕት አላደረግከውም? ሁለተኛ ነገር ደግሞ እንደውም ካልሰማክ፣ በዚሁ አጋጣሚ ልንገረ ወንድማችን ታላቁ ጅብሪል እንደዚሁ ጥሪ አቅርቦላል። ኤርሚ፣ በታቦት ጉዳይ ላይ በታቦቱ ጉዳይ ላይ ከኔ ጋር መወያየት ትችላለህ የሚል ነገር አቅርቧል። እውነት ለመናገር ከቀሲስ ዲበኩሉ ጋር ቁጭ ብላችሁ ከቀሲስ ዲበኩሉ ጋር ቁጭ ብላችሁ አሁን እንወያይ ብትል አምሹር በመጽሐፍ ቅዱስ እየገለጣችሁ ትወያያላችሁ ያላችሁ የሚል እምነት የለኝም። ፐርሰናሊ ስድድባችሁ ራሱ በጣም በአደባባይ እየታየ ብዙ ሰዎች እየተቀባበሉት ስለሆነ እና እጅጉን በጣም አሳፋሪ ስለነበረ ማለት ነው ከዚህ በኋላ ቁጭ ብላችሁ የመወያየት ሞራል ኖራችሁ ትወያያላችሁ የሚል እምነት የለኝም እና አሁን በዋናው ጉዳይ ላይ ምንድነው የዲያቆን ዘማርያምን ጥሪ መቀበል ለምን አልፈለክም? ምነው ፖይንቱ እና እዚህ ላይ ሐሳብ ሰጥበት ወይንም ደግሞ ከተቀበልከው ውይይት ብታደርጉ እጅጉን በጣም እንማርበታለን ብለን ተስፋ የምናደርግበት ቢያንስ የሆነ እውቀት እናገኝበታለን፣ እሱን እውቀት እናገኝበታለን፣ በጣም ጥሩ እውቀት እናገኝበታለን። ወይ ከአንተ ትክክል ነበር ከእስከ ዛሬ ድረስ ወይ ደግሞ አንተ ያቀረብካቸው ነገሮች ራስህም አይ እኔ ለካ ስተት ነበርኩኝ ብለህ እንድትመለስበት እኛም ደግሞ የያዝነው በነገረ መስቀሉ ጉዳይ ላይ ያለን ነገር ስህተት ነበረ ብለን እንድናይና እንድንመለከት የሚያስችል ነገር የምታሳዩበት ጥሩ ውይይት ይሆናል ብለን ተስፋ ያደረግንበት ውይይት ነበረ። ኢንዌይስ እዚህ ላይ ዋናው ትኩረት አድርገህ መልስ ብሰጥ ደስ ይለኛል። ታንኪዩ ሚኪ ሻይ። ተባረክልኝ፣ እግዚአብሔር ያክብረልኝ። እንግዲህ አብዛኛውን ተናግሬ ያለው ያው ይጠራሃል ብለው ስላሉኝ የመጣው ጠርታይ ነበር አይደል? አዎ አዎ እኔ ነው የጠራው እኔ ነው የጠራው። ስለ ጠራኸኝ የመጣሁት እንጂ እኔ መልስ መስጠት ያለብኝን ብዙ ሕዝብ ባለበት ተናግሬ ያለው ቪዲዮውን ማይት አክብሬ፣ የጠራኸኝ ወንድም ያለ እኔ አክብሬ የመጣው ወንድም ወንድም ነህ ብዬ መጥቻለሁ። ኦርቶዶክሳዊ ወንድም ነህ፣ እኔ ደሞ የወንጌላማኝ ወንድም ነኝ። ኦኬ አሁን አንድ ሰው በዛ ጋር ቢያልፍ እኔን አናግረኝ ብሎ ፈጥሮ ቢይዝህ ምንደው ተመለሰለት። አሁን በስር አንድ ሰው ቢያልፍ መንቆ መስኮቱን አንቋክቶ አውራኝ፣ ለኔ ጊዜ ይስጠኝ፣ እኔን አስቀድመኝ ብሎ ቢልም ምንድነው ምጥለው? ሌላ ሰው ያናገርኩ ነው ተለዋለ። አጠገብ ያዋራ ያለው ሰው ካለ ማለት አዎ፣ ያዋራኝ ስለሆነ እዚህ ሰው ስላለ፣ ወይ በገጠርኛው በገጣሪኛው ንግግር ወራፋ ያስተለዋል አይደል? ስራ ቀድመ ተከተል፣ ጠብቅ ተለዋል አይደል? የማይገናኝ ቢሆንም ሀሳብ ልታነሳ የፈለግከው ግን እሺ ትሮክ ቀጥል፣ ምስሉ ያነሳለን እንደዛ ነው ይባለ እንደዛ ነው ይባላል። ሚኪዬ እውነት ነው እውነት ነው፣ ምንም ጥያቄ የለውም። አሁን ባመጣው አርጊመንት ትክክል ነው። በቃ ቅድም ላልከው ሰው ወረፋ ያዝ ነው የተባለው። እኔ ነኝ ያልኩት ወረፋ ያዝ ብሎ የሚለው ለምደ ወረፋ ያዝ ያልከው ኤርሚ ብለህ ብትለኝ፣ ሚኪዬ ከሳምንት በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ዙሪያ ጥሪ ያቅርብ ያለው ከሳምንት በፊት እና እሳቸው ዛሬ አንቱ ብዬ ልበል ማለት አንቱ ብዬ የምለው አንተ ብዬ ለተናገርኩት ትናንትና ወዲያውኑ መንፈስ ቅዱስ ያለብኝ ሰው ስለሆንኩኝ ስለጸጸተኝ ይቅርታ ብዬ አለሁኝ። አንተ ብዬ ስለተናገርኩ ካህንን በዚህ በአንደኛ ቤተሰብም አላስተማረኝም፣ ጌታም እንደዚህም አላስተማረኝም። ትናንትናም ዛሬም ነው በዚህ ጉዳይ ላይ አንተ ምንም እንኳን እሱ ዲስሪስፔክት እያደረገ ቢሰድበኝም ቢቃወመኝም ብዬ ትናንት በተናገርኩት ላይ ተናግሬ ያለ በዛን ወቅት ላይ ያን ብዬ ሄድኩበት መንገድ ደግሞ ትክክል አለመሆኑን እኔ መንፈስ ቅዱስ ያደረብኝ ሰው ነኝ እና ትክክል አለመሆኑን ያን አንተ ብዬ ብቻ በመጥራቴ ለሌሎችም፣ ለኦርቶዶክስ ሃይርሲያን አባቶችን ክብር በሀገራችንም ባህል ስላለ እሱም ብቻ ለእሱ ብቻ ለዛች ብቻ ይቅርታ ብያለሁኝ ማለት ነው። ትናንትም፣ ዛሬ እና አሁን አንቱ ብዬ ጠራቸዋለሁ፣ ቀሲስ ዲበኩሉን። ኦኬ ቀሲስ ዲበኩሉን እንግዲህ ከሳምንት በፊት የድቤት ጥሪ ያቅርቤላቸዋለሁ ስለ ቃል ኪዳኑ ታቦት ላይ ላይት ነው የምሰጠው፣ ብዙ አላወራም፣ ስለ ደካሚ መተኛ ስላልብኝ ሚክዬ። እና ከሳምንት በፊት ያቀረብኩትን ጥሪ ያቀረብኩላቸውን ጥሪ አልመለሱም እና እሳቸው ባልመለሱበት ዘማርያም ጥሪ አቅርቧል ብሎ የሚል ተትናንት ወዲያ፣ ባልሳሳት ተትናንት ወዲያ እኔ ጠዋት ስነቃ ሰዓታችን ስለሚለያይ ቤት ከፈትኩኝ የሆኑ ሰዎች ሲያወሩ ሰማሁ። ቪዲዮ መቼ ነው የለጠፈው ብዬ ስላቸው በእኛ ወደ እኩለ ሌሊት አካባቢ ወደ ሳይሆን ወደ ከምሽቱ አምስት ሰዓት በኢትዮጵያ አምስት ሰዓት ተብሎ በሚባለው ልክ አሁን ከማወራበት ከአንድ ሰዓት በፊት ይመስለኛል የለጠፈው። አይደለም ባለሳሳት ብቻ እኔ ከእንቅልፌ ስነቃ ስድስት ነው ሰባት ሰዓት አካባቢ ይሆናሉ ቪዲዮ ከተለጠፈ ሰማውትኝና ቅድም፣ አሁን ያልኩ አይነት ነው ያልኩትኝ፣ አንድ ሰው መጥቶ አሁን አውራኝ ብሎ ቢልህ ቅድሚያ ጠብቅ ወይ ደግሞ በገጠርኛ ሀብ አጠራር ወረፋ ጠብቅ ተብሎ እንደሚባለው እንደዛ ነው ያልኩት። ለምንድን ያን ያልኩት ቀሲስ ዲበኩሉ ጋር ያቀረብኩት ጥሪ ስለነበር ማለት ነው እና ያንን ጥሪ ደግሞ ለማስተጓጎል ሆን ብሎ የተደረገ ሴራ እንጂ ነገረ መስቀሉ ላይ ከልደት ጋር ሁለት ዓመት ሙሉ ሱራ አይባልም። ሁለት ዓመት ሙሉ 2023 አስረኛው ወር ቀን ስድስት ኦክቶበር ማለት ነው የዛሬው ሁለት ዓመት ነው። የጥሪውን ምላሽ ለልደተ ቃል የሰጠውት ነገረ መስቀሉ ላይ ቅዱስ ነው ቅዱስ አይደለም ብሎ የሚለውን እንወያይ ብሎ ሲጠራኝ ወያይ ያለው በመጽሐፍ ቅዱስ ቅዱስ ነው ቅዱስ አይደለም ብቻ የሚለው ሳይሆን የነገረ መስቀሉን ታሪካዊ አመጣጥን በተመለከተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአደባባይ በዓላቷ ብላ ከምትላቸው ሁለት በዓላት አንዱ መስቀል ነውና በዚህ ላይ ደግሞ መጽሐፍ ጽፋለች። ድርሳነ መስቀል በደብዳይ በአሁን ሳ አንድነት ገዳም ካህናት የሚያዜሙት አለ፣ ዲያቆናት የሚያዜሙት አለ እና በሱ ሁሉ ላይ ጭምር ያለውን መጽሐፍ ቅዱሳዊነቱና ታሪካዊ ይዘቱንም እንደዚሁም ቅዱስ መሆኑንም አለመሆኑንም ጭምር እንነጋገርበት ብዬ በዚህ ስመለስ አይሆንም አለ፣ አይሆንም አለ። በቃ እውነቱ አይሆንም ብሎ ሲል ኦኬ፣ በዚህ ሁለት ዓመት ውስጥ እንነጋገር ነበረ። በዚህ መካከል ዘማሪያም ጥሪውን እኔ ልቀበለው ብሎ ማለት ይችል ነበር፣ በዚህ ሁለት ዓመት ውስጥ። አሁን እኔ ለቀሲስ ዲበኩሉ ጥሪ ሳቀርብ ዘማርያም ጥሪ ያቀረበው እኔ ያቀረብኩትን ጥሪ ዳይቨርት ለማድረግ ነው። አሁን ሚክያ፣ አሁን አንተ ለምንድን ነው የዘማርያምን የማትቀበለው? ማትቀበለው አልከኝ። እኔ ጥያቄ ልጠይቀህ። ለምንድን ነው ቀሲስ ዲበኩሉ የኔን ጥሪ የማይቀበሉት? ለምንድን ነው አክሊለችን ጨርስና ልስተህ። ለምንድን ነው አክሊለ ጥሪ አቅርቦልኝ በቃል ኪዳኑ ታቦት ዙሪያ ካንስል ሲያደርገው ለምን ጥሪ ተቀበል አላላችሁትም? ለምንድን ነው ልደተ ቃል ጥሪ አቅርቦልኝ በነገረ መስቀሉ ላይ ጥሪውን ተቀብዬው ሲሰርዝብኝ ለምን ተቀበል አላላችሁትም? ለምንድን ነው ደምረው ጥሪ አቅርቦልኝ ጥሪውን ተቀብዬ ስገኝ ሲሰርዝ እንደዛ ያላላችሁት? ለምንድን ነው ዲያቆን ስዩም ጥሪ አቅርቦልኝ ጥሪውን ሲሰርዝ ጥሪውን ተቀበል ብላችሁ ያላላችሁት? ለምንድን ነው ቀሲስ ዲበኩሉን ጥሪ ሳቀርብላቸው እሳቸውንም ይሁን እየሰማው ትናንትና ሁሉ ጭምር፣ ሊቀ ሊቃውንት ቀለመ ወርቅ መምህር ኤፍሬም ባሉበት ሁሉ ጭምር ለዚህ ሰው ዳግም የዲቤት ጥሪ እንዳታደርጉ እንዳታቀርቡለትም ተብሎ የመጨረሻ ምንድነው ውሳኔያችን ነው ተብሎ የተሰጠውን ቪዲዮ አለ። ለምንድነው ቀሲስ ዲበኩሉ ጥሪውን እንዳይቀበሉ ያደረጋችሁት? ማነው ቀሲስ ዲበኩሉ ጥሪውን እንዲቀበሉ ለምን ግፊት አላረጋችሁባቸውም? እኔ ጋ ዘማርያምን አልቀበለውም አላልኩም። ልብ በሉ። ወረፋ ጠብቅ ነው የተባለው። ወረፋ ጠብቅ ነው የተባለው። ለምንድነው ቀሲስ ዲበኩሉ የእኔን ጥሪ እንዲቀበሉ ፑሽ አላደረጋቸኋቸው ብዬ ላለ ሚክሻይ፣ ስለ አስረዘምኩ በጣም ይቅርታ የምትለው ካለ ልስማና፣ ይሄና ብዙ ስለተናገርኩ ቪዲዮ ላይ መስማት ትችላላችሁ። ግን ልስማና በዚህ ልጨርስ። ቴንክዩ። በጣም ጥሩ ኤርሚያስ። ያው ከጅምሩ የነበረውን ነገር የተወሰኑ ሀሳቦችን ለማቅረብ ሞክራል እና በመጀመሪያ እናኪ ሚኪሻዬ አንድ ይቆይ አንድ አንድ ደቂቃ። ኦኬ ቀሲስ በትረ የሚባሉትን ካህን የቶር ኦርቶዶክስ ካህን እኔ በስም ራሱ አላቃቸው ነበር። በባለፈው በዚህ ድምጽ ጉዳይ መጡ ተብሎ ሲነገር ሰምቻለሁኝ። ቀሲስ በትረን ምንም ይቅርታ የምጠይቅበት ምክንያት የለም። ምክንያቱስ ስማቸውንም አላቅም። የተከበሩ ካህን ናቸው። ሞቱ ብዬ አላልኩም። እኔ ሞቱ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ ይባላል። አብሮ አደጌ ሚኪሻዬ አንተው ቤት ውስጥ እሱም መረጃ እዚሁ ፐብሊክ አድርገዋለ። ወይም በቅርብ አንድ ሁለተኛ ድምፁም ደግሞ መደረግ ያለበትን ሁሉ አድርጌ ሁለት ባለሙያዎች ጨርሰውታል። ምናልባት እኔ አቆዩት ብያቸው እንጂ በዚህ ሳምንት ውስጥ ሊያቀርቡት ነበር። መኖሪያቸውን አሜሪካ ሀገር ያደረጉ ባለሙያዎች የቀሲስ በትረ እና የዲያቆን አበበ ጉልላት ድምፅ ቴክኖሎጂው ምን ይመሰክራል፣ ዓለም እየሰማ ታዩታላችሁ እና ቀሲስ በትራይ ምንም የሚያጠፋው ጥፋት ስለሌለ ሞቱ አላልኩ። ስማቸውን አልጠራሁ። ባልጠራሁበት ለምን በደለኛ አልታርጉም? ትችሉት? አትችሉም። በመረጃ አትችሉም ወገኖች እና ይህ ነብያ መላእሱ ነገር ላይ ቅድም አንድ ነገር ምንድን ነው መሰለህ፣ በመጀመሪያ ለቀሲስ ዲበኩሉ ያቀረብከውን ጥያቄ ቀሲስ ዲበኩሉ ቅድመ ሁኔታ አስቀምጠውልሃል። ያስቀምጡልህ ቅድመ ሁኔታ ምንድን ነው? በአበበ ጉልላትና በቤተ ክርስቲያኒቱ የቁርባን ስርዓት ላይ የዋሸኸው ነገር አለ። እጅግ በጣም ዘግናኝ በሆነ መልኩ ዋሽተሃል። ትክክል አይደለህም። ቤተ ክርስቲያኒቱ ያልሆነ ያልተፈጸመን ነገር እንደተፈጸመ አድረገ ሌሎችን ለማሳሳት ይጠቀምክበትን ጉዳይ ላይ እሱ ላይ ከአንተ ጋር መጀመሪያ መጨረስ መቻል አለብን። በሱ ይቅርታ ጠይቀን እሳ የምትገባበት ሁኔታዎች ባልተፈጠሩበት ሁኔታ ከአንተ ጋር እኔ አሉ በነገረ ታቦቱ ላይ በፍጹም አልወያይም። ይሄ ደግሞ ግልጽና ግልጽ የሆነ ትክክለኛ የሆነ ቀድሞ ሁኔታ ነው ያስቀምጡልህ። ለእሳቸውም ለእኛም ትክክለኛ እሳቸው ይወያዩ ብንል እንኳን የሚወያዩት አስቀድሞ ባነሱት ጉዳይ ላይ ነው የሚል ተገቢ የሆነ አቋም እኛም እናራምዳለን። ስለዚህ ተላልፋችኋል ያልኩ ለዚህ ነው። በቃ አንተ ታቦቱ ላይ ነው መወያየት የፈለግከው፣ እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ቆየርሚ አልገባውብን እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ጉዳይ ላይ እንዲጠራላቸው ስለሚፈልጉ እሱ ጋር ጥሪ አቅርበውልሃል ተላልፋቸው። በቃ አንተ ታቦቱ ላይ ነው፣ እሳቸው እዚህኛው ላይ ነው። ስለዚህ አልተግባባችሁም፣ ተለያይታችሁ። ስለዚህ አሁን ያለህ አማራጭ ሊኖር የሚችለው ነገር ምንድን ነው? ከእነደምረው ጋርም በነበረው ሂደት እነደምረውም ሌሎቹም ሌሎቹም ከአንተ ጋር እኮ ዲያቆን ማነው ነው ፈለገ አትናቲዮስ እኮ ውይይት አድርጓል። ስለዚህ ማድረግ ያለባቸው ሰዎች ሊያደርጉ ይችላሉ። ማድረግ የሌለባቸው ሰዎች ደግሞ አናደርግም፣ የራሳቸውን ምክንያቶች እየቀረቡ ልትለያዩ የምትችሉባቸው ነገሮች ይኖራሉ። ከአክሊልም ጋር በግልጽ የተናገረው አክሊል የሰማሁትኝ አክሊል በግልጽ የነገረህ እወያየሃለሁ አልወያየም አላለም እወያየሃለሁ ነገር ግን እምወያየህ መጽሐፍ ቅዱስን መሰረት አድርገህ ብቻ ከሆነ ከመጣህ በዛን ደረጃ ልንወያይ እንችላለን በምን ላይ ነገረ ድነት ላይ አላለም እሱ አይደለም አቆይ ነው እሱ አይደለም ያለው እሱ አይደለም በቃ ታውቃለህ፣ የቃል ኪዳኑ ታቦት ነገር ደህነት ላይ ሳይሆን፣ አኬ ዛሬ አራት አመት አካባቢ ነው ወደ ቲክቶክ የመጣበት አራት ወይ ሶስት ዓመት ከምናምን በቃል ኪዳኑ ታቦት ላይ ነው ያወራነው። ኦኬ እሱ ታቦት በአዲስ ኪዳን አለ የለም ብሎ የሚለው ላይ ሲል፣ እኔ ደግሞ አይ ነገርን ከስሩ ውሃን ከጥሩ ይላሉና አበው ከብል ኪዳን ያመጣኑ አክሱም አለ ብላችሁ በምትሉት ታቦት ላይ ሁሉ እናድርግ ብዬ ስል አይ በብልኪዳኑ ላይ አላወራም ብጠራ ክሌለ ሄኖ ይናገራል። ምንም አይክድም። በቡልኪዳኑ ላይ አላወራም፣ አዲስ ኪዳኑ ላይ ግን አወራለሁ ነው ያለው እንጂ ነገር ደነ እሱን የሰማትኝ ነገር ርሚ እሱ ነገር ላይ አስቀምጥላ በቃ አንተ እሱ መሰረት ያደረገው የአዲስ ኪዳን ታቦትን መሰረት አድርገን እንወያይ እንነጋገር እሱ ላይ እንወያይ እንነጋገር። እሱ ላይ መወያየት የምትፈልግ ከሆነ ማውራት እንችላለን። አንተም የራስህን ቅድመ ሁኔታዎች አይ ከዚህ ከዚህ ከዚህ አንጻር ነው፣ እኔም እነዚህ ነገሮች ማምጣት የምችል ከሆነ ምንነጋገር ከሆነ ፈቃደኛ ከሆንክ እንወያይ ያልክ ተላለፋችሁ። አሁን እኔ ያልገባኝ ያልገባኝ ነገር አልፈልግም ያለው ልፈልግም ያለው ምን አልከኝ? አልፈልግም ነው ያለው። ይሄንን እኔ ፌስቡክ ላይ በነበርኩ ሰዓት ላይ ለሰበብም ይሄ ኤርሚዬ በታቦት ጉዳይ ላይ ከእንትና ጋር መወያየት ትፈልጋለህ? ከአክሊል ጋር መወያየት ትፈልጋለህ? በታቦት እንዴ! ደጋግሜ ደጋግሜ እነግርሃለሁ በብሉይ ኪዳንም በአዲስ ኪዳንም አሁን ከመጣ አሁን አረጋዋለሁ። አሁን አሁን አሁን ማለት አንተ ቤት አሁን ከመጣ ዲቤቱን አረጋለሁ። አክሊላ በብሉይ ኪዳኑን ታቦት በአዲስ ኪዳኑን ታቦት ከፈለገ ማለት ነው አንተ የብሉይ ኪዳን ታቦትን በተመለከተ የተለያዩ ታሪካዊ ነገሮችን እነሱ እነሱን ነገሮች ይዤ እመጣለሁ። በእሱ ጉዳይ እናወራለን፣ እሱንም ጨምር ያወራለሁ ስትለው ኖርማሊ እሱ እያለህ ያለው ነው፣ አዲስ ኪዳን ታቦት ላይ መሰረት አድርገን። ምክንያቱም የብሉይ ኪዳን ታቦትን በተመለከተ ምንም አልፈልግም ብላ እንቅልፌም ስለመጣ ማለት ነው። አሁን በጠራ ላይ እናድርግ እሱን ካነሳን ብራዘር በጣም ሰፊ ነው። ረጅም ጊዜ ነው ደውዬ ጠርቼው ሁሉ ከእሱ አፍ ሰምተናል። እኔ አሁን በዚህ ምክንያት ላይ ሚኪ በዚህ ምክንያት ላይ አክሬን ደውዬለት አንዴ ላይቭ ላይ ያለው ደውዬለት ጠርቼው መቶ ሁሉ ጠይቄው አልፈልግም በብሉይ ኪዳኑ ላይ አልፈልግም። በአዲስ ኪዳኑ ላይ ብቻ ታቦት አለ የለም ብሎ የሚለውን እኔ እንደውም አላወቅኩትም ነበር። ፌስቡክ ላይ በነበርኩ ሰዓት ላይ እንደዚህ ምንድነው ሚዲያ ላይ እንደሚያገለግል አላወቁም ነበር። እግዚአብሔር በሚያውቀው ቲክታክ አልነበረኝም እኔ ፌስቡክ ላይ በነበርኩበት ሰዓት። ከዛ በፊት ከአንድ ከትግራይ ሀገር ላይ አንድ ሰው መጥቶ አንድ ሁለት ሰዎች በታቦት ጉዳይ ፌስቡክ ላይ ላይቭ በነበርኩበት ሰዓት ላይ ተወያይተው ምንም ያልሆነ ነገር ዝም ብሎ ሲሳደቡ ነበር ስለነበረ እንደውም በወቅቱ ያልኩትኝ አንድ ወንድም ነው አምጥቶ ሲያስተዋውቀኝ፣ አንተ ማነህ አላውቅም፣ ስለማላውቀው ማለት ነው፣ እግዚአብሔር በሚያውቀው ስለማላውቀው እንደው ምን የምታወራው ነገር አለ በታቦት ላይ ብዬ ሁሉ ጠይቄዋለሁ። ልጨርስና እሰጥሃለሁ፣ ምን የምታወራኝ ብየው፣ እስኪ ንገረኝ ብየው እሱ ነገር ላይ አሁን ረጅም ሰዓት እንወስዳለን ስለተባባልን፣ ኤርሚሻ ኤርሚሻ እሱ ነው ዋናው ላይ ዋናው ጉዳይ ላይ እንምጣና እሱ ላይ ላውራ። አንተ ሰነነካካው ነው ራፍሊ ለመሄድ ደመነካካት የሞከርኩት አሁን ጥሪ አቅርበህ ጥሪውን እ ጥሪውን አልተቀበሉህም ወይንም ደግሞ በተለያየ ቅድመ ሁኔታዎች መሰረት ተለያይታችኋል። ታቸው እኔ ጥሪ አላቀረብኩም። እነሱ ናቸው ጥሪ አቀረቡ። በመጀመሪያ ዋናዎቹ መመራ ነው ኤርሚ ያው አንተ ትመልሳለህ ብለው ስላሰቡ ምንም ይሁን ብቻ ለአንተ ጥያቄ የድቤ ጥሪ አቅርበውናል። ይሁን ችግር የለውም፣ አቀረቡል አንተ ከነሱ ጋር ቅድመ ሁኔታ ማቅረበ ሊሆን ይችላል፣ እነሱም ቅድመ ሁኔታን አቅርበው ሊሆን ይችላል። ተላልፋችኋል። አሁን ዋናው ጉዳይ ዋናው ጉዳይ ዲያቆን ዘማርያም በቀጥታ በጣም ክብርን ሪስፔክት ተሰጥቶ ለአንተ በነገረ መስቀሉ ጉዳይ ላይ ውይይት እናድርግ። አስቀድመን መወያየት የሚገባን ነገር በነገረ ክርስቶስ ላይ ነበረን፣ ግን በነገረ መስቀሉ ላይ እያነሳችሁ ደጋግማችሁ የምታነሱት ነገሮች፣ እየዋሻችሁበት ያላችሁ ነገሮች አሉ። ሰዎችን ለማሳት እየጠቀማችሁ ነው። ስለዚህ እንወያይ ኤርሚያስ፣ የፈለግከውን ከገድልም፣ ከቤተክርስቲያኖቱ መጻሕፍትም፣ ከድርሳናትም ይዘህና ይሄንን ጥሪ ነው ለአንተ ያቀረበልህ። ኤርሚ በቃ ያው ቀሲስ ዲበኩሉም አንተ በፈለከው መስፈርት ውሰደው፣ በፈለከው ነገር ውሰደው። ከአንተ ጋር ውይት የማታረጉበት ደረጃ ላይ ደርሳችኋል። አይወይ አይዩ ማነ ማነ እንደዛ አይደል? እኔ አልደረስኩም እኔ አልደረስኩም። ኖ ኖ ቆይ ሚካ ሚካኤል በበል ዘማርያም ያቀረበውን እኮ ጥሪ ሰማውተኝ አሁን ቅድም በስር ሰው ቢያልፍ ምን ትላለህ? ብዬብል ወረፋ ጠብቅ ብዬ እለዋለሁ። ብለ ስለ ወረፋ ጠብቅ ነው የተባለው። ኦኬ ለምንደ ወረፋ ጠብቅ ብዬ አልኩትኝ? ቆይ አይ ሚኪ፣ ለምንደ ወረፋ ጠብቅ ያልኩትኝ? ለቀሲስ ዲበኩሉ የቀረበ ጥያቄ አለ። ዘማሪያም ዘለቀ የመጣው ቀሲስ ዲበኩሉ ሊያስመልጣቸው ነው ከኔ እጅ። አይ ከእጃ ያመልጡም ብሎ ካለ ቀስ ቆይ ቆይ አድምጠይ ቆይ አድምጠይ አድምጠይ